ቢኒያም ፍቅረኛ ጽዮን ትባላለች። እና ይሄ ለምን ስልክሽ ለትንሽ ቀን ብቻ ነው ባሉ፣ ከዛ መጥቼ ታዲያ ትሰማኛለህ። ሁለተኛ አይደለም፣ ስሜን ጮክ ብለህ ጥራ። እንደም አንዴ ድርቅ ካለ የሚመለሰው ነው እንዴ? እኔ ደግሞ በህይወቴ እንደሱ አይነት ጭራቅ ሳይጭ። ቢኒ እየት ነበርክ? ስንመጣም አላየሁትም። አይ እዚሁ ነበርኩ። ማማ ዘናሽ ተባች ተበላሽቶ ላስተካክላቸው እንጂ። ያቺ ቆንጂ፣ ያቺን የመሰለች ልጅማ ለዚህ ደፋሪ ማትገባ። ድራማ በክፍል ሰባ አንድ ያፌት ኤፍራታን ስልኳን በመንጠቅና በር በመቆለፍ ምንም አይነት መረጃ እንዳይኖራትና እንዳትንቀሳቀስ በቁጥጥሩ ስር አውሏታል። ላ በኩል ከያፌት ጋርዶች መካከል አንደኛው ከቢኔ ጋራ ከፍተኛ የሆነ ፍጥጫ ገብተዋል። ምን ይሆን ያፋጠጣቸው? ምን ይሆን ሊያጣላቸው የቻለው? ሰላም ጤና ይስጥልን የኩናቱብ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ውስጥ ሰላማችሁ ስትረፍደፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። በቅድሚያ ለድምጽ ጥራት ይቅርታ እየጠየቅኩኝ ወደ ዛሬው ፕሮግራም የምወስዳችሁ ይሆናል። ገነት ልጇን ፍለጋ ወጥታለች። ታዲያ ከዚህ በፊት ኤፍራታን የነገረቻትን ነገር እያስታወሰች ነበረ ሲያስተላልፉ ግን ቤተሰቦችሽ በቅርብ ቢሆኑ ምን አይነት ስሜት ሊሰማሽ ይችላል የሚል ጥያቄ ጠይቃት እንደነበርና ኤፍራታም ሁሉም ነገር በቦታው ካልሆነ ከባድ ነው፣ ስለዚህ አሁን ልመልስልሽ አልችልም ያለችውን እያስታወሰች ነበረ። ገነት ኤፉን በበኩሏ እኔም እኮ አለመጠጠሬ ነው እንጂ ከዚህ በፊት ልትነግረኝ ሞክራ ነበረ። ዳጌ እናቴ ናት ብሎ ገነትን ሲያስተዋውቀኝ እንደዛ በጭንቅ ሰዓት ሳለው አብራኝ እያለቀሰች እንደነበረ ያሁሉ ሲሆን ለምን አልጠረጠርኩም? ከዚህ በኋላ እንዴት ነው ሕይወቴን ማስቀጠል የምችለው? እያለች ከራሷ ጋራ እየተነጋገረች ነበረ። ካፌት ቁርስ እንዲበሉ ና ከዚህ በኋላ የሰርጋቸው ቀን መዘግየት እንደሌለበት እየነገራት ነው። እሷ ግን ምንም ብታደርግ አይደንቀኝም፣ አሁን ላይ ተስፋ ቆርጫለሁ። ታዲያ ፌትም ይህ ስሜታዊ ሆነሽ የወሰንሽው ውሳኔ ነው እኔም ስሜታዊ ሁኜ ብዙ ነገር ተሳስቼ አውቃለሁ በማለት አሁንም እየነገራት ነበረ ታዲያ ኤፍራታም አስመሳይ መሆንንስ ከማን የተማርከው አንተ ማለት ጨካኝና በሴቶች ተደፈርኩ ብለህ ሴት የምትደፍር አውሬ ነህ በማለት ትናገረዋል ታዲያ ኤፍራታም በሩ እንደተቆለፈባትና ቁልፉን እንዲሰጣት መሄድ እንደምትፈልግ እየነገረችው ነበረ። የወደፊት ሚስቴ የትማቴ ጅማላት ተናደደችና ብርጭቆ ነበር እላዩ ላይ የወረወረችበት። ታዲያ ያፌትም እላዩ ላይ ቆልፎባት ትቷት ነበረ የወጣው ኤፍራታም በሆነው ነገር መንሰክሰክ ጀመረች። ታዲያ ኤፍራታን ዘግቶ የወጣው ያፌትም መንገድ ላይ ገነት ታየዋለች። እባክህን ልጅን ቆልፈህባታል ሰራተኛዋ ነግራኛለች ይህንን እንኳን እንዳጎርሳት ፍቀድልኝ እባክህን እያለች እግሩ ስር ወድቃ መለመን ጀመረች እሱ ግን እንድትነሳና ሰፈሩ እንድትርቅለት እየነገራት ነበረ እባክህን እናት የለህም ወይ እኔ ተንበርክኬ እየለመንኩህ እንዴት እንደዚህ ገፍትረኝ ትሄዳለህ አለችው ታዲያ ያፌትም ደካማ ጎኗ ቤተሰቦቿ እንደሆኑ ስላወቅሽ ነቦይ እናት ለመምሰል እያስመስልሻለሽ አላት። እሷ ግን እውነተኛ እናት እንደሆነችና በልጅነቷ ተደፍራ እንደወለደች አትነገረችው። ከዛም ሰርጌን ለማስተጓጎል ነው እንደዛ አይነት ዘዴ የፈጠራችሁ። እንዳውም የኔና የኤፍራታ ሰርግ ከነገ ወዲያ ነው ጠርቻችኋለሁ፣ አላት። ታዲያ ገነትም ብቻ ልጄ ደስተኛ ትሁን እንጂ እኔ ችግር የለብኝም አለችው። በዚህ ልክ አታስመስይ በቃ ልጅሽን ማየት ከፈለግሽ ከነገ ወዲያ ከሰርጋችን ታያታለች፣ በማለት ተጧት ይሄዳል። ታን ጽዮንን ከቢኔ ጋር ስላላቸው ነገር እየጠየቃት ነበረ። ምን ያህል እርግጠኛ ነሽ ሰው ልጅ ስትቀርቢው በሙሉ ልብሽ መሆን የለበትም። አንቺ እንደምታስቢው ላይሆን ይችላል። እኔ እንደ ጓደኛ ፍቅረኛም፣ እንደ ፍቅረኛ ብቻ ቢኒ መልካም ጓደኛ እንደሆነ ነው ማውቀው። ስለዚህ መጠንቀቅ ይኖርብሻል እያላት ነበረ። ታዲያ ጽዮንም በእርግጠኝነት እንደሚወዳትና እየተንከባከባት እንደሆነ እየነገረችው ነበረ። ታን አንቺ በነገርሻት ታሪክ ይህ ኤፍራታ ቤታችን ለጋ ወጣለች አሁን ላይ በዙሪያ ያሉ ሰዎች ሸሽተውኛል ብቻ ይህንኝ ያለሁት እያለ እየነገራት ነበረ። ታዲያ ጽሆን ምን ነበረ እኔ የተናገርኩት ማስታወስ አልቻልኩም። ነገርሻትማ ገነት እናቷ እንደሆነች ነው ታዲያ እውነታው ምንድን ነው አለች። ጽሆንም እውነታውማ አዎ፣ ገነት እናቷ ነች እያለ እየነገራት ሳለ ሉሊት ሰምታለች። ዳሉሌትም እየተርበተበተች እውነታቸውን ነው ገነት እናቷነች ይህን ያህል ጊዜ እንዴት ሳናውቅ ኖርን እያለች ኤፍራታ የያፌትን ሰራተኛ እንዴት እንደዚህ ቆልፎ ያውልሻል? ቤተሰብ ቢፈልግሽ በድንገት መውጣት ብትፈልጊ በየት በኩል ትውጫለሽ? እያለች እየጠየቀቻት ነበረ። ታዲያ ሰራተኛዋም ምንም መሄጃ እንደሌላትና ቢቆለፍም በህይወቷ ላይ ምንም አይነት ክስተት እንደማይፈጥርባት እየነገረቻት ነበረ። ታዲያ ኤፍራታም ስልኬ የት እንደሆነ ባክሽ ያስቀመጠበት ቦታ ልሳችኝ ትችያለች በማለት ትጠይቃታለች። ሰራተኛዋም የት እንዳስቀመጠው አለቃ የማውቀው ነገር የለም። ታዲያ ሰራተኛዋ ከተለየቻት በኋላ ምን አውቃለሁ እንዴት እንዳመጣት ምናልባትም እኮ እኔን የምትቆጣጠር ልትሆን ትችላለች። ስለዚህ መጠንቀቅ ይኖርብኛል እያለች ለራሷ እየተናገረች ነበረ ታዲያ ኤፍራታም አሁን ላይ ተስፋ ቆርጫለሁኝ። ከዚህ በኋላ ህይወቴ ተበላሽቷል። ከፖሊስ ጋር ነው ግንኙነት አቆም ያለውኝ። ስለዚህ ምን እንዳላመጣው ነው። እኔ ግን ምን አይነት ራስ ወዳድ ነኝ? በማለት የእገታ ሰዓት የነበራትን ስቃይ እያስታወሰች ነበረ። ታዲያ እንደውም እኮ ያፌትን ባገባ ብዙ ነገሮች ለውጥ አመጣለውኝ። የታገቱ ሴቶችንም አስፈታቸዋለሁ። ቤቱንም ለነናታን አስመልሳለሁ ከኔ በቀር ሁሉ ነገር እንደነበረበት ይሆናል፣ እያለች ነበረ። ያፌት ከጋርዶቹ መካከል አንደኛውን ያገኘዋል። ታዲያ አንድ ነገር እንድታደርግልኝ እፈልጋለሁ። ያ ዳግም የሚባል ጓደኛህ ከኤፍራታ ጋር ወንድሟ እንደሆነ ሰምቻለሁ። ይህንን ነገር እንድታጣራልኝ እፈልጋለሁ እያለው ነበረ። ታዲያ ታዛዡም አለቃ እኔም አንድ ነገር እንድታደርግልኝ እፈልጋለሁ እያለው ነበረ። ያፌት ገንዘብ ስለመሰለው በቃ አንተ ሁልጊዜ የሆነ ነገር ስልህ ገንዘብ ገንዘብ ነው የምትለው። አሁ ብሌን የላካት ደህና ስራ ስለሰራች አይደል? ስለዚህ እኔንም ጥሩ ክፍያ እንድትሰጠኝ ይፈልጋለሁ። ለማንኛውም ግን እኔ የምፈልገው የሚኒያም ጓደኛ የሆነችውን ጽዮንን እንድወስዳት ፍቀድልኝ፣ እመልሳታለሁ አለው። ታዲያ ያፌትም አይደለም እሷ ልትወስዳት ይቅርና ልታስባት እንኳን አልፈቅድልህም በማለት በጥፊ ነበር የመታው። ታዲያ በጥፊ የተመታ ፊቱን እየጠራረገ ቆይ አለቃ ፍቅረኛ እሷ ነች እንዴ? እያለ እየጠየቀው ነበር። ታዲያ ያፌትም እሷ ማለት የኔ ውድ ነገር ነች ያቢኒያም የሚባልም ጫፏ እንዲደርስ አልፈልግም በማለት ትቶት ይሄዳል። ዳግም ለአብይ ደውሎ ነበረ ታዲያ ያፌትን መንገድ ላይ እንዳገኘው እና ከሱ ጋር እያወሩ እንደነበር እየነገረው ነው። ዳግም ግን ያፌት ሲለው በጣም የድንጋጤ ስሜት ተሰምቶት ነበረ። ለማንኛውም ግን መገናኘት ይኖርብናል ብሎ ስልኩን ዘጋው። ደዳግምም ያፌት አለመኖሩ ጥሩ ነው እህቴን በነጻነት አወራት አለው። የሆነውን ሁሉ ከዚህ በኋላ በግልጽ ነግራት አለው እያለ ከራሱ ጋር እያወራ ነበር። ሉሌት የገነትና የኤፍራታን እናትና ልጅነት እያሰበች መጨናነቅ ጀመረች። ኤፍራታ እናቷ ገነት እንደሆነችና ሰራተኛ እንደሆነች ስታስብ ምን ሊሰማት ይችላል? ለምን እንደዚህ ይህን አላመትስ ተደብቆን ኖረ ለካኔን በሆነ ባል ሆኖ ስታቃዣኝ የነበረችው እሷ ብዙ ጉድ ተሸክማ ነው በማለት እየተነጋገረች ነበረ። ጽዮንም በምትኩ አንቺን ሳይሽ የሆነ የመታፈን ስሜት ይሰማኛል፣ አእምሮዬ ይጨናነቃል፣ ልቤ መተንፈስ ያቅተዋል እያለች እየነገረቻት ነበረ። ታዲያ ሉሊትም እኔ እያወራው ያለሁት ስለ ወንድምሽ ፍቅረኛ እና ስለ ገነት ነው። እንዴት እነሱ እናትና ልጅ ናቸው ግን? በማለት አሁንም ትጠይቃለች። ታዲያ ናታንም ቢመረሽም ዋጩ፣ አዎ ገነት እናቷ ናት በማለት ያረጋግጥላታል። ታዲያ ሉሊትም ወይዘሮ ገነት እኔ ላይ ስላደረግሽው በደል ከዚህ በኋላ ዋጋ አስከፍልሻ አለው ገና አሽከረክርሻለሁ፣ እያለች እያሰበች ነበረ። ናታንም ምን እያሰብሽ ነው እያለ እየጠየቃት ነበረ። ምንም እያሰብኩ አይደለም፣ በቃ ስራ አለብኝ፣ መሄድ ይኖርብኛል ብላ ከተቀመጡበት ተነስታ ትታቸው ሄደች። ገነት ልጇን ፍለጋ በወጣችበት ዳጊን ታገኘዋለች። ለምን እዛ እንደቆመችና ማንን እየጠበቀች እንደሆነ እየጠየቃት ነበረ። ልጅን ባገኛት ብዬ እዚህ ጠዋት ነበረ የመጣሁት ነገር ግን ያፌትም እግሩ ላይ ወድቄ ብለም ነው እሺ ብሎ ሊያሳየኝ አልቻለም፣ በማለት ለዳጊ ትነግረዋለች። ታዲያ አብይም ሰርጋቸው ከነገ ወዲያ እንደሆነ እየነገራት ነበረ። ልጄ ያፌትን አታገባም፣ በማለት ገነትም ትመልሰለታል። በስለላ የተሰማራችው የአፌት ሰራተኛ ላለቀው ደውላ ነበረ። በሩ እንደተቆለፈባቸው ና ኤፍራታን አግቷት እንደሆነ እየነገረቻት ነበረ። ን ወደ ቤዛ መታ ነበረ። ለትንሽ ቀን መገናኘት እንደማይችሉና ልትሰናበታት እንደመጣች እንዲሁም ደግሞ ኤፍራታን መቅረብ እንዳለባት እየነገረቻት ነበረ። ሁሉም ሰው ኤፍራታን ብሎ ነው። ለምን እኔን ሰው እንደሚርቀኝ አላውቅም። አሁን ላይ ደግሞ ኤፍራታ ከቤት ወጣለች በማለት ለሔዋን እየነገረቻት ነበረ። ሔዋንም ታማኝ ጓደኛዋ እንደሆነች እና በመጀመሪያ የምፈልገውን ለማግኘት እንደ ቀረብኩሽ አሁን ላይ ግን አንቺን ልረዳሽ እንደ ፈለጉኝ ልታወቂ ልታውቂ ይገባል በማለት አስረድታ ትወጣለች። ዳጌ ጓደኛ አብይ ከያፌት ጋር ያለውን ነገር በፍቅር ብቻ ነው ልትፈቱት የምትችሉት፣ ያለሳ አጎቴ ምን አይነት ሰው እንደሆነ ልታውቁት አትችሉም ያፌት ማለት ከባድ ሰው ነው፣ እያለ እየነገራቸው ሳለ ቢኒ መጥቶ ተቀላቀላቸው። ታዲያ የዳጊ ጓደኛ አብይም ያቺ እንጆሪ የምትመስለው ጓደኛ ደህና ናት? ግን ያችን የመሰለች ልጅ ለአንድ ደፋሪ አትገባም ነበረ፣ ምናለ ብታውሰኝ እመልስልሃለሁ በማለት በድፍረት ይነግረዋል። በዚህ የተናደደው ቢኒም ተነስቶ ግብ ግብ ይገጥማሉ። ከዛም ገነትና ቢኒ እየገለገሉ ሳለ የዛሬው ፕሮግራም እዚህ ላይ ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የነበረኝ ይህን ይመስላል። አመሰግናለሁ።